የፍራታ እንግዲያው ከቤት እንደ ልቧ መውጣት ስለማትችል ዳጊ ቤት መተሽ እናቴ ልተያት ትችያለሽ? እናቴ እኮ ጉለት ወጥታ ነበረ፣ ተደብቃን አንችን ለማየት ስትል ብላ ስትደውለት በጣም ትደነግጠለች። ቆይ እንዴት ነው አሁን የምትወጣው ሳይሻላት ነው ወይ? ብላ በጣም ትደነግጠለች። ከዛ እሺ አሁን እዚህ ቤት መተሽ ተያያታለሽ? እንዲህ ብሎ ሲጠይቃት እሷም ትንሽ ከአቅማማች በኋላ የምትወጣበትን መንገድ አመቻችታ እሺ ዛሬውን መጥቼ አያት አለው ትለዋለች። ከዛም ዳጊ በጣም ደስ ይሏል። እሺ ከመጣች ለእናቴ አንነግራትም ነግራትም ሰርፕራይዝ ነው የምናደርጋት ይላታል። እሷም እሺ ብላ ያው ቤተ ክርስቲያን የምትሄድ መስላ ነጠላ ለብሳ ከቤት ወጥታ ቀጥታ ወደነ ገኒ ሄዳለች። ገኒ ቤት እያጸዳደች ምናምን ነበረ በእዙ እሷን አላየቻትም። ከዛ ከኋላ ተቀምጣ ዳግን ተነስና ምን ያስ ከሱ ጋር ስትቀላለ በነሱ ፈገግ እያለች ነበረ ማለት ነው። ሰላም ሰላም ሰላም ብያለሁ ወደ ቻናሌ ተከታታዮች፣ በአገርም በውጭ ያላችሁ ቤተሰቦች እንደት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትረፍረፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለሁ። ለዚህ ቻናል አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ደግሞ ቪዲዮን በማየት ላይክ እያደረጋችሁ አበረታቱኝ። የምታበረታቱኝ እጅግ እጅግ አመሰግናለሁ ማለት ነው። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። ሐረግ ድራማ ማለት ነው። ቀጣዩን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ብዙዎቻችሁ እንግዲህ ያው ብዙ የራሳችንን ሀሳብ አስተያየት እየሰጠን እንገኛለን ማለት ነው። እንግዲህ ገኒ ያው በፊት ራሷን ስታወድቃ መናገር አትችልም በደንብ ማልተሻላት ነበረ። ከዛም እንግዲህ እፍራታን ለማየት ስትል ጉልት በነሱ አካባቢ በነሱ ሰፈር ትጀምራለች ከዛም እንግዲህ ዳጊን ልትዋሸውን ብትሞክር ዳጊ ግን ያው ከአቤል ጋር ስታወራ ስለሰማት እሷ ወዳለችበት ሄዳ እንግዲህ በናታ እና በሚኒያም አማካኝነት ያንን ስራ እንድታቆም አድርገው ወደ ቤት ይወስዷታል። ከዛም ዳጊ ኤፍራታ ጋ ደውሎ ሄሎ ፈቴ እንዴት ነሽ? ደህና ነሽ? ሰላምታ ከተለዋወጥ በኋላ እናቴ ኮ ዛሬ ተደብቃን ጉሊት ሄዳ ነበረ እዛ አንቺን ለማየት ይላታል። ኤፍራታን በጣም ትደነግጥና ታዝናለች። ከዛ ቆይ እንዴት ትወጣለች? እሺ አሁን እንዴት ናት? ትለዋለች። እሱም ደህና እንደሆነች ይነግራታል። ግን አንቺ መትሽ አይሻለው ብለሽ አልነበረ አሁን መጣሽ? ይላታል። መምጣት ስላልቻልኩ ነው፣ ጥሩ ሁኔታ ላይ ስለአደረለው ነው። አሁን ግን መጥቼ አያታለሁ ትላለች። ወንድሽ እሱ መተሽ እንድትያት ሲላት የምትወጣበት መንገድ ያው እንደ ልቧ መውጣት መግባት ስለማትችል በጣም ተጨንቃ ነበር። በምን መንገድ በምን ምክንያት እንደምትወጣ ከዛም እንግዲህ ነገሮችን ካሰበች በኋላ ቤተ ክርስቲያን ሄዳ በዛው እነሱን አይታ መመለስ እንዳለባት አምነች። እንደውም ዛሬውን መጥቼ አያታለሁ ትለዋለች። ዳግም በጣም ይደሰታል። ከዛም እንግዲህ እንግዲው ከመጣች ለእናት ያልነግራት ሰርፕራይዝ ነው የምናደርጋት ይላታል እሷም እሺ ብላ በሀሳቡ ተስማማና ነጥሏን ለብሳ ትወጣለች። ከዛም እንግዲህ እቤት ስትሄድ ገኒ ቤት ምናምን ሶፋ ምናምን እያስተካክለች ነበረ። ከዛ ከኋላ ሄዳ ትቀመጣለች። ከዛ ዳግን ተነሳ ላስተካክል ነው እያለች ዳግን በሶፋው ትራስ እየመታች ከዛ ወደኋላ መለስ ስትል ለኤፍራታ ታቆጭብላለች በሕልሜ ነው በውኔ ነው ብላ በጣም ነበር። አንዳንዴ ደስታ ያሰክራል። በጣም ደስ ሲለን የምንናገረው ነው የምናደርገው ነው ማናቅምና ገኒየም በጣም ነበር ደስ ያላል ከዛ ሰላም ና ከተለዋወጡ በኋላ በቃ አሁን ወደ ቤተክርስቲያን ሊሄድ ነው ስትላት ግን እኔን ለምን አብሬሽ አልሄድም እኔም አብሬሽ ሄዳለሁ ብላ በቃ በጣም ከደስታው እዛ የተነሳ ቶሎ ብላ ለጥናውን ለብሳ ቤኔን ሂድ ብላ ተነሳ ገንዬም ትለባብሳለች ለባብሳለች ነጠሏን ከዛ ዳጊ እንደዛ ከሆነማ እኔም አብሬያቸው እሄዳለሁ እንደውም እኮ እሷን ስታገኝ እኔን ረሳሽኝ ይላታል ምንም ቀልቢ ከቀልብ አደለውም ብላ በጣም ትደስታለች ከዛ ሄዱ በቀን እናንተ እኔ ለባብሼ እደርስባችኋለሁ ይላቸዋል ዳጊ ገኒና ኤፍራታ እንግዲህ ተያይዘው ወደ ቤተክርስቲያን ይሄዳሉ ማለት ነው እዛም ሄደው እንግዲህ ጸሎታቸው ምን ካደረሱ በኋላ ገኒየም በጣም ከደስታው ብዛት የተነሳ ተነሳ ደስቷን መቆጣጠር ያቃታት ልጇን ስላየች ማለት ነው ከዛ ፈጣሪዋን አመስግና ፈጣሪው የተመስገን ተመስገን ለጀርባ ነበረ አመጣህልኝ። የጎደለኝ የነበረ እያለች ፈጣሪዋን ካመሰገነች በኋላ እንግዲህ በጣም ትደሰታለች። ኤፍራታም እንግዲህ ወደ ቤት መመለስ ስላለባት ወደ ቤቷ ትሄዳለች። ዳጊም በበኩሉ ፈጣሪውን አመስግኖ እህቴን አገናኘልኝ እያለ በጣም አመስግኖ ቤተክርስቲያን፣ ጸሎታቸውን ካደረሱ በኋላ ይመለሳሉ። ከዛ መንገድ ላይ እኔ መሄድ አለብኝ አሁን እናንተ መሄዱ ትላቸዋለች። እነሱም ይሄዳሉ። ኤፍራታ እንግዲህ ገኒና ዳጊ ሲሄዱ ወደ ጎን እያየች በቃ መንገዷን ትቀጥላለች። ያው በዛው አጋጣሚ ያው የቀጠሩ የዲኤንኤ ውጤት ደርሷል። አንቺ ራስሽ ብቻ ነሽ ማየት የምትችይው ስለተባለች በዛውም ወደዛ መሄድ ስለፈለገች ወደዛ ትሄዳለች ማለት ነው። ከዛም እንግዲህ ያው ዲያና ደግሞ ያው እና የአባቷ ገዳይ ማን እንደሆነ ስላረጋገጠች መጠጥ ቤት ሄዳ እንግዲህ ናታን አግኝቷን ነበረ። ናታንም እንግዲህ ሰክሮ ከሷው ብዙ ነገር ሲያደርጉ ነበረ። ከዛ የዲያና እናት ወንድሙ አጋታ አንኳኳና፣ ባክ አንዴ ክፈትልኝ፣ ዲያና አመሸች፣ አልመጣችም ስደውላትም አታነሳም ትለዋለች። ከዛ በጣም ደንግጦ እሱም ምን ሆነች እህቴ? ምን አደርገሻ ነው ያለ? ምን ምክንያት እንደዚህ እንደማትሆን አውቃለሁ። እባክ ተረጋጋና ደውልላት። በእኔ ስልክ ስደውላት አታነሳ፣ ቴክስት ብቻ መልሳልኛለች ትለዋለች። እሱም ከዛ ዲያና ጋር ይደውላል ዲያናም ከዛ ስልኳን ከናታን ጋር እየተጫወተች ነበረ ልቃቀኝ ስልኬን ላንሳበት ትላለች ስልኩን ስታነሳ ወንድሟ ነው ወንድሜ ደወለ እያለች በጣም ተደሰተች በጣም እንትን አለች ከዛ የት ነው ያለች ምን ሆነች ነው ምናም ስላት ወንድሜ ሳላውቅ ስላስከፋሁ በጣም ይቅርታ እያለች መጀመሪያ ይቅርታ ታደርግልኛለህ ይቅርታ ካደረክልኝ ያለሁበትን እነግርሃለሁ ትለዋለች ሁሉን ነገር አሁን አውቄያለሁ ወንድሜ ባክ ይቅርታ ትለዋለች። እሱም እሺ አሁን ምን እንደተፈጠረ እንገኘት ነው ያለሽ? ያለሽበት ድረስ እመጣለሁ። ወንድሜ ትወደኛለህ፣ እንደ ድሮ አይስክሪም አይስክሪም እንቀማማለን እንደ ድሮ እንደዛ እንሆናለን እያለች አወራዋለች። እሱም በጣም ይደነገጣል። ምን እንደተፈጠረ ምን የሚያወቅ ነገር የለም። ከዛም ስልኩን አውርቶ እንግዲህ በቃል ከገባላት በኋላ ወዳለችበት ያመራል ማለት ነው። ቤዛም እንግዲህ ግዴ ያው ህይዋንን መፈለጓን ተያይዛለች። ብዙ ቦታ አካባቢዋ የነበረችበት ሰፈር ብትሄድም ማንም አየኋት የሚሏት የምራት የለም። ከዛ እንግዲህ ለና ኦርት ደውልና እንዳላገኘቻት ምንም አዲስ ነገር እንደሌለ ትነግረዋለች። እንደውም እዛ ያለችበት ሰፈር ሄጄ ፎቶዋን እያሳየሁ ጠይቃቸው ማንም ማንንም አየናት የሚለኝ የለም ያለች በፊት ያሳለፉት ሲላከፋቸው የነበሩ በሀሳቧ የመጣባት ብቻ በጣም እየተረበሰች ነው ቤዛ። ከዛ ምን አውድ እንግዲህ ይሄማ በጣም አሪፍ ሀሳብ ነው እንዲሁም ፎቶዋን በፕሪንት አድርገን በውዙ ወታ ለጥፈን እናፈላልጋታለን ይላታል። ቤዛ እንዲ እውነትም ይሄ ተቀደሰ ሀሳብ በቃ ፎቶውን ፕሪንት አድርገ ያዘጋጅ ይጠብቃሉ። ከስራ ስትጨርስ ደውልልኝና እንገናኛለን ትለዋለች ማለት ነው። ከዛም እንግዲህ። እሷ ያንን ፎቶ ካስተካከለች በኋላ ከነኦድ ጋር ይገናኛሉ። ነኦድ እንግዲህ ወደ ዲያና ጋር ይሄዳል። ዲያና ያለችበት መኪናውን ታየዋለች። መኪናውን በቃ ይቼዋለሁ እኔ ቀስ ብዬ መጣለሁ እሱ ጋር ጠብቀኝ ትላለች። ከዛ ናታን ስለሚያውቀው በጣም ይደነግጥና አሁን እህቴ በጣም ተደጋጋሚ እየደወለችልኝ ነው፣ አሁን መሄዳለብኝ። አንቺም ከወንድምሽ ጋር ሂጂ ብሏት፣ ወንድም ይሸኝሃል ብቻህንም አትሄድም እያለች ስትለምነው እሱ ግን ፊቱን ሸፍኖ ቶሎ ብሎ ከአካባቢው ይጠፋል ማለት ነው። ዲያናም እንግዲህ ወደ ወንድሟ ጋር ትሄዳለች። ምን አይነት ደረቅ ልጅ ነው እያለች የአፌት ናታንን እየተሳደበች ማለት ነው። እንግዲህ አቤል ደግሞ ከዛ እንግዲህ እንዴትም እንዴትም ብሎ ውሸቱንም ቀጣጥሎ ቀጣጥሎ እዛው እነ ኤፍራታ ጋር ተቀምጧል ማለት ነው። አብዛኞቻችሁ ደግሞ የአቤሊጣ አቤሊጣ አቤሊጣ አቤሊጣ ወ በእርግጥ የሚያደርጋችሁ ነገሮች እጅግ የበዙ የተዛዙ ናቸው ማለት ነው። ግን ደግሞ ያው ግድ ነው ድራማው እንዲረዝም ቀጣይነት እንዲኖረው መሆን አለበት ማለት ነው። ውድ ቤተሰቦች የቀጣይ ክፍል ደግሞ ሲለቀቅ ይላችሁ ይመጣለሁ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እንዲሁም ደግሞ አዲስ አዲስ የምትመጡ ኦል የምትሏን እየለካችሁ ሁሉ ጊዜ የሚለቃቸው ቪዲዮዎች ወደ እናንተ በቀላሉ ይደርሳሉ። እግዚአብሔር ከፈቀደ እና ከረዳን በቅርብ ጊዜ ባዲ አዲስ ነገር እንመጣለን። የዛሬው ይህን ይመስላል። ሰላም፣ ፍቅር፣ መተሳሰብ፣ አንድነት ለሁላችን ይሁን። አገራችንን ፈጣሪ አምላክ ሰላም ያደርግልን እኛንም በያለንበት ይጠብቀን። ወዳችኋለሁ። ለሁላችሁም መልካም ጊዜ መልካም ቆይታ። እንግዲህ ገጠር ውስጥ ነው ያለሁት ዳታ እንደ ልብ የለም።